በሰሜን ሸዋ ዞን የአያጉለሌ ወረዳ የብልጽግና ፓርቲ ከፍተኛ አመራር የሆኑት ክንፉ ነጋሹ በታጣቂዎች ጥቃት ተገደሉ። ከምንጮች ያሰባሰብናቸውን መረጃዎች ያካተተ ዘገባ በቅድሚያ እናቀርብላችኋለን። አውሮፓ ህብረትና የአውሮፓ ሀገራት የኢትዮጵያ ፌዴራል መንግስትና ሕወሓት በፕሪቶሪያው የግጭት ማቆም ስምምነት መሰረት ፖለቲካዊ ንግግር እንዲጀምሩ ጠየቁ። በዚህ ጥንቅር የምንመለከተው ሌላኛው ዘገባችን ነው። ሌሎች ዘገባዎችም አሉን። ጤና ይስጥልኝ። ከዋዜ ማለታዊ ዜናዎች ጋር አብራችሁን ቆዩ። ኢዮብ ተስፋዬ ነኝ። በኦሮሚያ ክልል ሰሜን ሸዋ ዞን የአያ ጉለሌ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ክንፉ ነጋሹን ጨምሮ አራት የቀበሌ አመራሮች በታጣቂዎች ጥቃት ተገደሉ። የአያ ጉለሌ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ኃላፊው እና ሌሎች የቀበሌ አመራሮች የተገደሉት አማጺው የኦሮሞ ነጻነት ሰራዊት ቅዳሜ ጥቅምት 22 2018 ዓ ም ከቀኑ 8 ሰዓት እስከ ምሽት አንድ ሰዓት ድረስ በፈጸመው ጥቃት መሆኑን ዋዜማ ከምንጮቿ ሰምታለች። ከክንፉ በተጨማሪ በዚሁ ጥቃት የተገደሉት በወረዳው የአሊዴራ ቀበሌ አመራሮች መሆናቸውን ዋዜማ ከምንጮቿ መረዳት ችላለች። አማፂ ቡድኑ ጥቃቱን የከፈተው የወረዳው መቀመጫ ከሆነችው ፊታል ወጣ ብላ በምትገኘው አሊዴራ በተባለች ቀበሌ መሆኑን ምንጮች ለዋዜማ ተናግረዋል። ምንጮች ታጣቂ ቡድኑ ይህንኑ ጥቃት የከፈተው ቀደም ሲል ተመሳሳይ ጥቃቶችን ከሚፈጽምበት ሰዓት በተለየ ቀን ላይ መሆኑን ገልጸዋል። በዚሁ ጥቃት ለጊዜው ቁጥራቸው በውል ያልታወቀ በርካታ የመከላከያ የፖሊስና የሚሊሻ አባላት እንደተገደሉ የገለጹት ምንጮች ታጣቂዎቹ ሶስት የቀበሌ አመራሮች ሰዎችን አፍነው መውሰዳቸውን እና ይህ ዜና እስከተጠናቀረበት ሰኞ ጥቅምት 24 አመሻሽ ድረስ ታፍነው የተወሰዱት አመራሮች ያሉበት አድራሻም ሆነ ሁኔታ እንደማይታወቅ ነግረውናል። ጥቃቱ በተፈጸመበት ዕለት ክንፉ ነጋሹ ለአሊዴራ ቀበሌ አመራሮች ድጋፍ እንዲሰጡ በተመደቡበት አሊዴራ ቀበሌ ከቀበሌው አመራሮች እና ከጸጥታ ኃይሎች ጋር በመስክ ስራ ላይ እንደነበሩ ዋዜማ የደረሳት መረጃ ያመለክታል። በዚሁ ወቅት ቁጥራቸው ከወትሮው ከፍ ያለ በመቶዎች የሚቆጠሩ የአማጺ ቡድኑ አባላት በአመራሮቹ ላይ ድንገተኛ ከበባ በማድረግ ጥቃቱን እንዳደረሱ ምንጮች ተናግረዋል። የአማጺ ቡድኑ አባላት ቁጥር በርካታ በመሆኑ የወረዳው አስተዳደር ከአጎራባቹ፣ ግራር ጃርሶ፣ ደብረ ሊባኖስ እና ዋጫሌ ወረዳዎች እንዲሁም ከፊቼ ከተማ አስተዳደር ጸጥታ ኃይል ድጋፍ ጠይቆ እንደነበር ለዋዜማ ያስረዱት ምንጮች፣ ጥያቄው የቀረበላቸው የወረዳዎቹና የከተማ አስተዳደርም በርካታ ጸጥታ ኃይሎችን መላካቸውንና ይህንኑ ተከትሎ የአማጺ ቡድኑ አባላት ወደ ኋላ ማፈግፈጋቸውን አስረድተዋል። በክልሉ ሰሜን ሸዋ ዞን ሂደቡ አቦቴ ወረዳ ከአንድ ወር በፊት መስከረም 26 2018 ዓ.ምት በተመሳሳይ በዚሁ ታጣቂ ቡድን በተፈጸመ ድንገተኛ ጥቃት የወረዳው የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ የነበሩት ደሜት ሁሉ እንደተገደሉ ዋዜማ መዘገቧ የሚታወስ ነው። ከመስከረም 2018 ዓ ም ጀምሮ በዞኑ የሚንቀሳቀሱ ታጣቂ ቡድኖችን ለማጽዳት የሚል ግብ በመያዝ የፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር በሆኑት ጀኔራል መላኩ ፈንታ የሚመራ ልዩ የጸጥታ ዘመቻ እየተካሄደ መሆኑን ዋዜማ ከታማኝ ምንጮቿ ሰምታለች።

በኢትዮጵያ የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት አባል አገራት እና ኖርዌይ የፕሪቶሪያው የግጭት ማቆም ስምምነት ፈራሚዎች የሆኑት ፌዴራል መንግስቱና ህወሓት ፖለቲካዊ ንግግር እንዲቀጥሉ በጋራ ባወጡት መግለጫ ጠየቁ። አውሮፓ ህብረትና አገራቱ ኢትዮጵያ ዘንድሮ ለማካሄድ ካቀደችው ጠቅላላ ምርጫ በፊት በሁለቱ ወገኖች መካከል በግጭት ማቆም ስምምነቱ መሰረት ፖለቲካዊ ንግግሮች እንዲካሄዱ ነው የጠየቁት። አውሮፓ ህብረትና አገራቱ ይህ ጥሪ ለሁለቱ የስምምነቱ ተፈራራሚ ወገኖች ያቀረቡት የፕሪቶ ፕሪቶሪያው የግጭት ማቆም ስምምነት ከተፈረመ እሁድ ዕለት ሶስተኛውን አመት መድፈኑን በማስመልከት ባወጡት የጋራ መግለጫ ላይ ነው የግጭት ማቆም ስምምነቱ ከተፈረመ በኋላ መሰረታዊ አገልግሎቶችን ወደነበሩበት የመመለስ ሰብአዊ አቅርቦትን የማሻሻል እና የትግራይ የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና ከህብረተሰቡ ጋር መልሶ የመቀላቀል ሂደት መጀመሩ እውቅና የሚሰጡት አዎንታዊ እርምጃ መሆኑን የገለጡት አውሮፓ ህብረት እና አገራቱ የተወሰኑ የጦርነቱ ተፈናቃዮች ወደ ቀያቸው እንዲመለሱ የማስቻል ተግባር መከናው በመጥቀስም ፌዴራል መንግስቱን እና ሕወሓትን አድንቀዋል። አውሮፓ ህብረትና አገራቱ በዚሁ መግለጫቸው በሰሜን ኢትዮጵያ እና በሰፊው ቀጠና ውስጥ ሰላምን በዘላቂነት ማስፈን እንዲሁም ማጠናከር እንደሚያስፈልግ ያሳሰቡ ሲሆን እስካሁን ተግባራዊ ባልሆኑት የግጭት ማቆም ስምምነቱ አንቀጾች አተገባበር ሂደት ውስጥ የበኩላቸውን ድጋፍ ለማድረግ ዝግጁ እንደሆኑ አረጋግጠዋል። የህብረቱና አገራቱ መግለጫ ከግጭት ማቆም ስምምነቱ ውስጥ ሙሉ በሙሉ ካልተተገበሩት መካከል አንዱ የጦርነቱን ተፈናቃዮች ወደ ቀያቸው የመ መለስ ተግባር እንደሆነ በማውሳት ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ የሰብአዊ ህግጋትንና በዓለም ዙሪያ የጦርነት ተፈናቃዮችን በመመለስ ረገድ ምርጥ የተባሉ ተሞክሮዎችን በሚያሟላ መልኩ ሊሆን እንደሚገባው አጽንዖት ሰጥተዋል። የኢትዮጵያ ፌዴራል መንግስት ታማኒ የሆነና ተጎጂዎችን ያማከለ የሽግግር ፍትህ ስርዓት ተግባራዊ ማድረግ እንዲችል ድጋፍ ለማድረግ ዝግጁነታቸውን የገለጡት አውሮፓ ህብረትና አገራቱ በግጭት ጉዳት የደረሰባቸው የአገሪቱ የተለያዩ አካባቢዎች ከጉዳት ማገገ እንዲችሉ እንዲችሉና ፍትህ እንዲሰፍን በቅድሚያ ተጠያቂነት ሊሰፍን የሴቶችና የሴት ልጆች መብቶች እንዲሁም ሌሎች የሰብዊ መብቶች ሊከበሩ እርቅም ሊሰፍን እንደሚገባ አጽንኦት ሰጥተዋል። በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች በውይይት እንዲፈቱና ሁሉም ባለድርሻ አካላት በአገራዊ የምክክር ሂደቱ ገንቢ በሆነ ሁኔታ እንዲሳተፉ እንደሚያበረታቱም ህብረቱና አገራቱ በዚሁ የጋራ መግለጫቸው ላይ ጠይቀዋል። ይህንኑ የጋራ መግለጫ ካወጡት የአውሮፓ ሀገራት መካከል ጀርመን፣ ስዊድን፣ አይርላንድ፣ ጣሊያን፣ ፈረንሳይ ሳይ ኦስትሪያ፣ ዴንማርክ፣ ስፔን፣ ጣሊያን እና ቤልጅየም ይገኙበታል። ሕወሓትና እና የትግራይ ጊዜያዊ አስተዳደርም ፌዴራል መንግስቱ ተፈናቃዮች ክብራቸውንና ደህንነታቸውን ባስጠበቀ መልኩ በግጭት ማቆም ስምምነቱ ማዕቀፍ ስር ብቻ ወደ ቀያቸው እንዲመለሱ ማድረግ አለበት በማለት በተደጋጋሚ ሲጠይቁ መቆየታቸው አይዘነጋም። ሕወሓትና እና ጊዜያዊ አስተዳደሩ ፌዴራል መንግስቱ ከቅርብ ጊዜ ወዲህ ጀምሮታል ያሉትን ተፈናቃዮችን በተናጥል ወደ ቀያቸው የመመለስ እንቅስቃሴ እንዲያቆም ሕወሓትና ጊዜያዊ አስተዳደሩ ባለፈው ሳምንት በየፊናቸው ባወጧቸው መግለጫዎች እንደተቃወሙ የሚታወስ ነው። የግጭት ማቆም ስምምነቱ ሶስተኛ ዓመቱን በያዘበት በአሁኑ ወቅት በፌዴራል መንግስቱና በሕወሓት መካከል የስምምነቱ ባለቤት ማን ነው የሚል ውዝግብም ተቀስቅሷል። የሕወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ ጠቅላይ ሚኒስትር አብይ የስምምነቱን ባለቤትነት ሕወሓት ለግጭት ማቆሙ ተደራዳሪና የስምምነቱ ፈራሚ አድርጎ ወክሏቸው ከነበሩት ሰባት ግለሰቦች መካከል አሁን የፌዴራል መንግስቱ ባለስልጣናት ለሆኑት ግለሰቦች ማለትም ለጌታቸው ረዳ በጀኔራል ጻድቃን ገብረ ተንሳይና ለአሰፋ አብርሃ ሰጥተዋል፣ በማለት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ ዩሱፍ ባለፈው ሳምንት በጻፉት ደብዳቤ ከሰዋል። የብሔራዊ ታድሶ ኮሚሽን የሚመራው የትግራይ የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና ከህብረተሰቡ ጋር የመቀላቀል ሂደት ከተቋረጠ ወራት ተቆጥረዋል። ኮሚሽኑ በመጀመሪያ ዙር ትጥቅ የማስፈታት የመበተንና ከህብረተሰቡ ጋር የመቀላቀል ምዕራፍ የታድሶ ስልጠና ሰጥቶ ወደ ህብረተሰቡ የቀላቀላቸው የትግራይ የቀድሞ ተዋጊዎች 65 ሺህ ብቻ ናቸው። ይህ ሂደት እየተከናወነ ባለበት ወቅት ባለፈው ዓመት ህወሀትን ከትግራይ የስልጣን መዋቅሮች የማስወገድ ዓላማ እንዳለው የሚገልጽና ከትግራይ የቀድሞ ተዋጊዎች የተነጠለ የታጠቀ ኃይል ባለፈው ዓመት ላይ በትግራይና አፋር ክልሎች አዋሳኝ አካባቢዎች እንቅስቃሴ ጀምሯል። የትግራይ ጸጥታ ቢሮም ይህ ታጣቂ ኃይል በክልሉ ጸጥታ ኃይል አባላት ላይ ጥቃት እየፈጸመ መሆኑን በመግለጽ በተደጋጋሚ ከሷል። ሆኖም ፌዴራል መንግስቱ ብሔራዊ የታድሶ ኮሚሽን ወይም የፕሪቶሪያው የግጭት ማቆም ስምምነት አደራዳሪ የሆነው አፍሪካ ህብረት ይሄ የትግራይ ታጣቂ ኃይል ሲል የጀመረው የእንቅስቃሴ በግጭት ማቆም ስምምነቱ አተገባበር ላይ ስለሚያስከትለው ተጽዕኖ እስካሁን በይፋ ያንጸባረቁት አቋም የለም። በተለይ ብሔራዊ የምርጫ ቦርድ የህወሀትን ሕጋዊ ሰውነት ባለፈው ዓመት አጋማሽ ገደማ ከሰረዘ ወዲህ የአፍሪካ ህብረት አደራዳሪ አካል የግጭት ማቆም ስምምነቱን አተገባበር በአስቸኳይ እንዲገመግም ህወሀትና ጊዜያዊ አስተዳደሩ በተደጋጋሚ ጠይቀዋል። ሆኖም ስምምነቱ ወደ ሶስተኛው ዓመት የተሸጋገረው የአፍሪካ ህብረት አደራዳሪ አካል የስምምነቱን የሁለተኛ ዓመት የአተገባበር ሂደት ሳይገመግም

ቅድሚያ ለሰብአዊ መብቶች ኢትዮጵያ ሕወሓትና የፌዴራል መንግስት ተፈናቃዮችን የፖለቲካ መያዣ በማድረግ ለከፋ ጉስቁልና ዳርገዋቸዋል ሲል ወንጅሏል። የሰብአዊ መብት ተሟጋቹ ድርጅት የሰሜኑን ጦርነት አምስተኛ ዓመት እና የፕሪቶሪያውን የግጭት ማቆም ስምምነት ሦስተኛ ዓመት አስመልክቶ በሰጠው መግለጫ የጦርነቱን ተፈናቃዮች ከፖለቲካ ነጻ በሆነ መንገድ ማስተናገድ ይገባል በማለት አሳስቧል። ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ ከፖለቲካ ተነጥለው መታየት አለበት ያለው ድርጅቱ ከምዕራብ ትግራይ የተፈናቀሉ ወገኖች ሰዎችን ከፕሪቶሪያው የግጭት ማቆም ስምምነት ማዕቀፍ ውጭ ወደ ቀያቸው መመለስ እንደሚቻል ጠቁሟል። የቅድሚያ ለሰብዓዊ መብቶች ኢትዮጵያ ዳይሬክተር ተስፋ ለም በረኸ ከፕሪቶሪያው ስምምነት ማዕቀፍ ውጭ ተፈናቃዮችን ወደ ቀያቸው መመለስ የሚቻልባቸው ዓለም አቀፍ ድንጋጌዎች አሉ በማለት ተናግረዋል። ተስፋ ለም የአፍሪካ ህብረት የአገር ውስጥ ተፈናቃዮችን ለመጠበቅና ድጋፍ ለማድረግ ያወጣው የካምፓላ ድንጋጌን ለአብነት ጠቅሰዋል። ፌዴራል መንግስቱ ተፈናቃዮችን ወደ ቀያቸው ለመመለስ ህወሓት እንቅፋት ከሆነበት ተፈናቃዮችን ወደ መመለስ ረገድ በዚህ ስምምነት መሰረት ተጨባጭ እርምጃ በመውሰድ ማሳየት እንደሚችል ጠቁመዋል። በአሁኑ ወቅት በፌዴራል መንግስቱ እና በሕወሓት መካከል የተፈጠረው መካረር ወደ ዳግም ጦርነት እንዳያመራ ከፍተኛ ስጋት እንዳለው የገለጹት የድርጅቱ ዳይሬክተር፣ ሁሉም የማህበረሰብ ክፍል ድጋሚ ጦርነት አያስፈልግም ብሎ ድምጹን ከፍ አድርጎ ማሰማት አለበት ሲሉም ጥሪ አቅርበዋል። ድርጅቱ ፌዴራል መንግስቱ በተለያዩ ክልሎች የሚገኙ ተፈናቃዮችን ደህንነታቸውን ባስጠበቀ መንገድ ወደ ቀድሞ አካባቢያቸው የመመለስ ግዴታ እንዳለበትም ገልጿል። የተፈናቃዮች ጉዳይ በቀጥታም ይሁን በተዘዋዋሪ የሚመለከታቸው የመንግስት አካላት የተፈናቃዮቹን ችግር ችላ ብለውታል በማለት የወቀሰው ድርጅቱ ጉዳዩን ወደ ፌዴራል ፍርድ ቤት እንደሚወስደው ጠቁሟል። ድርጅቱ ይህን አማራጭ የጠቆመው ሕወሓትና ጊዜያዊ አስተዳደሩ ፌዴራል መንግስቱ ከግጭት ማቆም ስምምነቱ ማዕቀፍ ውጪ ተፈናቃዮችን ወደ ቀያቸው ለመመለስ ጀምሮታል ያሉትን እንቅስቃሴ እንዲያቆም እየጠየቁ ባሉበት ወቅት ላይ ነው። የድርጅቱ ዳይሬክተር ተስፋ ለንበርሀ የጠቀሱትን የካምፓላ ድንጋጌ ኢትዮጵያ ያጸደቀችው በአውሮፓውያኑ አቆጣጠር በ2009 ነበር። የአገር ውስጥ መፈናቀልን ለመከላከልና በግጭት በተፈጥሮ እና የልማት ፕሮጀክቶችን ጨምሮ በሰው ሰራሽ አደጋዎች ለሚከሰቱ መፈናቀሎች እና በሰብዓዊ መብቶች ጥሰቶች ምላሽ ለመስጠት የተነደፈው የካምፓላ ድንጋጌ በአይነቱ በአፍሪካም ሆነ በዓለም የመጀመሪያው አስገዳጅ ስምምነት ነው። በዚህ ድንጋጌ መሠረት የስምምነቱ ፈራሚ ሀገራት ለአገር ውስጥ ተፈናቃዮች ከለላና ድጋፍ የመስጠት ተቀዳሚ ኃላፊነት ያለባቸው ሲሆን፣ አገራቱ የውስጥ መፈናቀልን የመከ መከላከል መፈናቀል የሚያስከትላቸውን ችግሮች የማቃለልና ተፈናቃዮችን ወደ ቀያቸው መመለስንና በሌላ ቦታ ማስፈርን ጨምሮ ለመፈናቀል ዘላቂ መፍትሄ የማፈላለግ ግዴታዎች እንዳሉባቸው ደንግጓል። ሆኖም ኢትዮጵያ የካምፓላውን ድንጋጌ ስታጸድቅ ለይታ ያልተቀበለቻቸው የተወሰኑ የድንጋጌ አንቀጾች አሉ። ኢትዮጵያ ተፈጻሚ እንዳይሆኑባት ለይታ ካስመዘገበቻቸው ድንጋጌ አንቀጾች መካከል ለተፈናቃዮች ካሳ መክፈል ግዴታ አንዱ ነው። ይህ የድንጋጌው አንቀጽ አገራት በተለይ ለተፈጥሮ አደጋ ተፈናቃዮች ከለላና ድጋፍ ሳይሰጡ ከቀሩ ተመጣጣኝ ካሳ የመክፈል ግዴታ አለባቸው ይላል። ኢትዮጵያ ይህ አንቀጽ አስገዳጅ ተፈጻሚነት እንዳይኖረው ለይታ ያልተቀበለችው በህገ መንግስቷ መሰረት ለተፈናቃዮች ድጋፍ የማድረግና መልሶ የማቋቋም ኃላፊነት እንጂ ካሳ የመክፈል ግዴታ ሊኖርባት እንደማይገባ በመግለጽ ነው። ኢትዮጵያ ያልተቀበለችው ሌላኛው የካምፓላው ድንጋጌ አንቀጽ ከድንጋጌው ጋር በተያያዘ ለአህጉራዊው የአፍሪካ የፍትህና የሰብዊ መብቶች ፍርድ ቤት የተሰጠውን ስልጣን የተመለከተ አንቀጽ ነው። አህጉራዊው ፍ ፍርድ ቤት የስምምነቱ ፈራሚ ሀገራት በተለይ በግዳጅ መፈናቀል ተጎጂ ለሆኑ ሰዎች ፍትሐዊ የሆነ ካሳ እንዲከፍሉ አስገዳጅ ውሳኔዎችን የማሳለፍ ስልጣን አለው። ሶማሊያና ሶማሊላንድ በድጋሚ ከዓለም አቀፍ የአየር በረራ ጋር በተያያዘ ውዝግብ ውስጥ ገብተዋል። በሁለቱ ወገኖች መካከል አዲስ ውዝግብ የተፈጠረው የሶማሊያ ሲቪል አቬሽን ባለስልጣን ከሌሎች ሀገራት ወደ ሶማሌላንድ የሚያቀኑ የአውሮፕላን መንገደኞች በቅድሚያ ከሞቃዲሾ የኤሌክትሮኒክ ቪዛ ማግኘት አለባቸው የሚል አዲስ መመሪያ ለሁሉም አየር መንገዶች መውጣቱን ተከትሎ ነው። ባለስልጣኑ አዲሱን የበረራ መመሪያ የሚተላለፉ አየር መንገዶች ከበረራ ሊታገዱ ይችላሉ በማለትም አስጠንቅቋል። የሶማሊያ ሲቪል አቬሽን ባለስልጣን በተለይ የተባበሩት አረብ ኤምሬቶች ንብረት የሆነው የኤምሬቶች አየር መንገድ የሚያስተዳድረው ፍላይ ዱባይ የተባለው አየር መንገድ የሶማሊያን የመንገደኞች የኤሌክትሮኒክ ቪዛ ደንቦች አላከበረም በማለት በወጣው መግለጫ ላይ የከሰሰ ሲሆን አየር መንገዱ መመሪያውን ካላከበረ የገንዘብ ቅጣት ወይም የበረራ እገዳ ሊጠብቀው ይችላል በማለት አስጠንቅቋል። ይህንኑ ተከትሎ የሶማሌላንድ ሲቪል አቪሽን ባለስልጣን ባለፈው እሁድ የራሱን አዲስ የበረራ መመሪያ አውጥቷል። የሶማሌላንድ ሲቪል አቪሽን ባለስልጣን በዚህ መመሪያው ማናቸውም የመንገደኞች አውሮፕላኖች በሶማሌላንድ የአየር ክልል ውስጥ ከማለፋቸው በፊት በቅድሚያ ከራሱ ከባለስልጣኑ ፈቃድ ማግኘት እንዳለባቸው አዝዟል። አዲሱ መመሪያ ተግባራዊ መሆን የሚጀምረው ከቀጣዩ ሳምንት ጀምሮ መሆኑን የሶማሌላንድ ሲቪል አቪየሽን ባለስልጣን ገልጿል። የሶማሌላንድ ሲቪል አቪየሽን ባለስልጣን ይህን መመሪያ ያወጣው በተለይ በቺካጎ የሲቪል አቪየሽን ዓለም አቀፍ ስምምነት መሰረት በሶማሌላንድ የአየር ክልል ላይ ደህንነቱና ስርዓቱ የተጠበቀ የአየር በረራ ሥራ እንዲኖርና የግዛቲቷን የአየር በረራ አስተዳደር ለማጠናከር እንደሆነ ገልጧል። ይህን መመሪያ አለማክበር የሶማሌላንድን ሉዓላዊነት እንደመጣስ ይቆጠራል ያለው ባለሥልጣኑ ጥሰቱ በአገሪቱና በዓለም አቀፍ ሕግጋት መሠረት ሕጋዊ እርምጃ ሊጠብቀው ይችላል በማለት አስጠንቅቋል። ባለስልጣኑ ያወጣው አዲሱ መመሪያ ሞቃዲሾ ካወጣችው አዲስ መመሪያ በቀጥታ የሚቃረንና የአየር ክልልን በማስተዳደር ረገድ በሁለቱ ወገኖች መካከል እንደገና ውዝግብ የሚቀሰቀስ ነው። የሶማሌላንድ አየር ክልል የሚጠቀመው የሶማሌላንድ አየር ክልልን የሚጠቀመው የኢትዮጵያ አየር መንገድ የአርጌሳ ባለስልጣናት ያወጡትን አዲስ መመሪያ እያከበረ እንደሆነ የሶማሊያ የዜና ምንጮች ዘግበዋል። አየር መንገዱ ይህ ዘገባ እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ በይፋዊ ድረገጹ የሰጠው መረጃ የለም። ሶማሌላንድ እና ሶማሊያ ከአየር ክልልና ከአውሮፕላኖች በረራ ቁጥጥር ጋር በተያያዘ የተቃረኑ አሰራሮችን ሲከተሉ እና ውዝግብ ውስጥ ሲገቡ የመጀመሪያቸው አይደለም።